ሰላም ጤና ይስጥልኝ። ውድ የዶክቲ ቤተሰቦች እንደምን አላችሁ? የትግራይን ጊዜያዊ አስተዳደር በመደገፍ የወጡት ወጣቶች ላይ በደብረ ጽዮን የሚመራው የውሃት ቡድን ተኩስ ከፍቷል። ጌታቸው ረዳማ አዲስ አበባ እንደገቡ የመረጃዎች እየወጡ ነው። እስከ መጨረሻው አብራችሁን ቆዩ፣ ሁሉንም በዝርዝር ይዘንላችኋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባት ጨምሮ የትኛውንም አይነት ድጋፍ ማድረግ በቂ ምክንያት እንዳላቸው ተናገሩ። ፕሬዚዳንቱ ይህንን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገዳማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦች እና በክልሉ ስለነገሰው ውጥርት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያው ስምምነት አካል የሆነው የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትንቅንቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ማክሰኞ አመሻሽ በማብረት ስር ገጻቸው ላይ ባሰፈሩት ጽሁፍ የድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄዱ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት እንዲቃወሙ ጠይቀዋል። በዚህ ሳምንት መጀመሪያ ሰኞ መጋቢት 1 2017 ዓ ም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግባዊ ኃይለ፣ እንዲሁም ማክሰኞ እለት ጄኔራል ፍስሐ ኪዳኑ ላይ ጊዜያዊ እግድ እንደተጣለባቸው ይታወቃል። የአቶ ጌታቸው እረዳ ፊርማ ያለበት የግድ ደብዳቤ ከፍተኛ የሰራዊት አመራሮች የታገዱበት ከመንግስት ውሳኔ ውጭ መላ የህዝባችንና የወጣቱ ወደ ግርግር የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎም ህዝባችን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አላቆሙም በሚል ነው። አቶ ጌታቸው ከሰራዊት አመራሮች መታገድ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። የመንግስት መስሪያ ቤቶች ሰብረው እየገቡ ነው። ጊዜያዊ አስተዳደር ኃላፊዎችን እያነሱ ነው። ይህ ደግሞ በህዝባዊ ብቻ ሳይሆን በይበልጥም በራሱ መስሪያ ቤቱ ውስጥ ውዥንብርን ፈጥሯል ብለዋል። ጥያቄው ፕሬዚዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት ጉዳይ አይደለም። ከሁሉም በላይ በፕሪቶሪያ ስምምነት የተሰኘውን ትንሽ ሰላም የማስጠበቅ ነው ሲሉም አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉ ገልጸዋል። የአዲግራት ከንቲባ ቢሮ በዶክተር ደብረ ጽዮን ገብረ ሚካኤል የሚመረው የውሃት ቡድን መያዙን ያረጋገጡት አቶ ጌታቸው ይህንን ለማድረግ ያቀዱት አዲግራት ለብቻ ሳይሆን መቀሌ ላይም ለማድረግ ይፈልጋሉ ብለዋል። የትግራይን ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶች በህገ ወጡ የውሃት አንጃ ስም በመያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ሲሉም አክለዋል። ለዚህም ነው ያንን እብደት ለማስቆም የቻልኩት ሁሉ ለማድረግ እየሞከርኩ ነው ያሉት አቶ ጌታቸው፣ ያንን እብደት የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው ነው ነገር ግን የዓለም አቀፍ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነግራቸው ይገባል ብለዋል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ እንደሚያነሳ የጠቆሙ ፕሬዚዳንቱ አስተዳድሩ በህግና በመመሪያ መፍታት እንደሚችል በግልጽ አስቀምጧል ብለዋል። አቶ ጌታቸው በጊዜያዊ አስተዳድሩ ሰላምና ጸጥታ ቢሮ ከተናገሯቸው እጅግ በጣም አስቂ ነገሮች ውስጥ አንዱ ጊዜያዊ አስተዳድሩ ህግና ስርዓት ለማስከበር የሚያደርገው ውሳኔ ላይ እንቅፋት ሆኗል የሚል መሆኑን ጠቁመዋል። ነገር ግን እነዚህ ሰዎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎች ወደ እስር ቤት ለማስገባት የሚለውን ሀሳብ ሲቃወሙ ቆይተዋልም ብለዋል። ፕሬዚዳንቱ አክለውን በትግራይ ህዝብ ላይ ለተፈጸመው ዘግናዊ ወንጀል ምንም መፍትሄ ሳያበጁና አሁን በየመንደሩ ማተም መንጠቅ ህግና ስርዓት እንደማስከበር ተደርጎ መወሰዱ ከንቱ ነው ሲሉ ተናግረዋል። የጊዜያዊ አስተዳደሩ ፕሬዚዳንት በቃለመጠይቃቸው ያነሱት ሌላኛው ጉዳይ በኤርትራና በኢትዮጵያ መካከል ያለውን ውጥረት ነው። በኢትዮጵያና በኤርትራ መካከል ግጭት እንዲፈጠር አልፈልግም ያሉት ጌታቸው የሚፈጠር ከሆንም ትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም ሲሉ ተናግረዋል። አክለውም የትግራይ ህዝብ በዚህ አይነቱ ውዥንብር ውስጥ ሊገባ አልፈልግም። አንዳንድ ባልደረቦች ይህንን ሀሳብ ውስጥ ያስገቡ አይመስሉም ወይም የትኛውም ክፍተት ለመጠቀም ያሰቡ ይመስላሉ እና እኔ ልለው የምችለው ማንም ሊገምተው ከሚችለው በላይ አስከፊ ነው ብለዋል። ጀነራል ጻድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በዚህ ሳምንት መጀመሪያ መናገራቸው ይታወሳል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበቡ ጽሁፍ አስታውቀዋል። ከሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራሉ ለቀጠናው አውዳሚ እንደሚሆንም ጠቅሰዋል። ግን ይሄ እንዳይሆን ተስፋ ማድረግ ብቻ ነው አሁን የምንችለው። ለዚህም ነው የፕሪቶሪያው ስምምነት ሙሉ በሙሉ መቀበልና በሌሎች የትግራይ አካባቢዎች የተከሰቱ ያሉ አይነት እንቅፋት ብቻ ሳይሆን ግልጽ ጥሰቶች ሳይኖሩበት እንዲከበር እየሞከርን ያለነው ሲሉ ማከለዋል። ይሁንም እንጂ አቶ ጌታቸው ረዳ በሰጡት ቃለመጠይቅ ብቻ ሳይሆን በዛሬው ዕለት የወጡ መረጃዎች እንደሚያሳዩት ከሆነ እነዚህ የምታዩዋቸው ወጣቶች በደብረ ጽዮን በሚመራው የውሃት ቡድን ተኩቶች የተከፈቱባቸው ሲሆን ጌታቸውን ረዳ ለመደገፍ የወጡ ናቸውም ተብሏል። የትግራይ ጊዜያዊ አስተዳደርም የፌዴራል መንግስቱን ጣልቃ እንዲገባ ከጠየቀ በኋላ ክልሉን ለቆ አዲስ አበባ መግበቱ ተሰምቷል። ለሰዓቱ ብታደምጡት ያለው መረጃ ይሄንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።